የሚኖሩበትን የኮንዶሚኒየም ቤት ለማስቀባት ከአቅማችን በላይ የሆነ ገንዘብ ተጠይቀናል ሲሉ በላፍቶ አካባቢ ያሉ ነዋሪዎች ቅሬታቸውን ነግረውናል። ቅሬታ አቅራቢዎቹን በመወከል ሀሳባቸውን የነገሩን ለአፍቶ ደሴት በተባለው ኮንዶሚኒየም ነዋሪ የሆኑት ግለሰብ በአንድ አባወራ አስር ሺ ብር ተመኖት ወለት ክፈሉ የመንግስት አቅጣጫ ነው ተብለናል። ይህ ክፈል የተባለው የገንዘብ መጠን የተጋነንና አቅማችንን ያላገናዘበ ነው በማለት እርሳቸው በጡረታ የሚተዳደሩ መሆናቸውን ጠቅሰው መፍትሄ ይሰጠን ሲሉ ቅሬታቸውን አሰምተዋል። ቅሬታችን አስር ሺ ብር አዋጡ እኛ አካል አግባብ ነው ነው ያለ ነው እኛ ምግብ መብላት ራሱ አቅቶናል። አይደለም ቀለም መቀባት ኑሮም አልቻልንም፣ እና ይሄንን መንግስት ያየው አይመስለኝም። እኛ አሁን ለምሳሌ ጡረተኞች ነን። ደሞዛችን እንኳን አስር ሺህ ብር፣ ሶስት ሺህ ብር፣ ሁለት ሺህ ብር የማይሞላም አስር ሺህ ብር ከየት አምጥተን ነው ቀለም የምንቀባው? ይሄንን ያየልን ሰው ያለ አይመስለኝም። ማድረግም አንችልም። የፈለገ ግዴታም ቢሆን እኛ ነዋሪ ነን። አከራይተንም የምንጠቀም ሰዎች አይደለንም። ነዋሪ ነን፣ ጡረተኞች ነን። ስለዚህ አሁን ህዝቡ መዶጎም ባለበት ሰዓት ጭራሽ ቀለም አስቀባ እየተባለ ነው። ብሩን የምንሰጠው ለኮሚቴ ነው። ከዛ ኮሚቴው ነው ይመስለኛል። እኛ ምንም ያወቅነው ነገር የለም። እና እባካችሁ ለመንግስት አቤት ብትሉልን እና በጣም እኛ ቸግሮናል። ቅሬታቸውን ይዘን ወደ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ አስራ ሁለት አመራሮችን ለማግኘት ብንሞክርም ምላሻቸውን ማካተት አልቻልንም። ይሁንና ጉዳዩን ያውቁት እንደሆነ ስንል የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽፈት ቤት ዋና ስራ አስኪያጅ የሆኑትን ኢንጂነር ወንድሙ ሴታን ጠይቀናቸዋል። ስራ አስኪያጁ በሰጡን ምላሽ ስለ ጉዳዩ እንደማያውቁ ጠቁመው ነገር ግን እንደ ከተማ ለቀለም ማስቀቢያ ይህን ያህል ክፈሉ ተብሎ የወጣ የገንዘብ ተመን የለም ብለውናል። ይሁንና እንዲህ አይነቱን የማስዋብ ስራ ለመስራት ህዝቡ ያቅሙን እንዲያዋጣ የማድረግ ኃላፊነት ለብሎክ አደረጃጀቶች ሰጥተናል፣ በዚህ መሃል ያለአግባብ የማስከፈል አዝማሚያ ካለ ቅሬታው ቢቀርብልን አጣርተን የእርምት እርምጃ እንወስዳለን ብለውናል። የከተማ አስተዳደሩ ስራ አስኪያጅ ጽህፈት ቤት ዋና ስራ አስኪያጅ ኢንጂነር ወንድሙሴታ እንግዲህ እኛ በተመን ደረጃ ይሄ ነው ተብሎ በከተማ አስተዳደር ደረጃ የተተመነ ነገር የለም። ደግሞ እንደ አካባቢ እንደሚፈልገው የመሰረተ ልማት ስታንዳርዳይዜሽን፣ የከለር ስታንዳርዳይዜሽን ብሮኮችን ንጹህ የማድረግ ምቾት የማድረግ ለዛ የሚያስፈልገው መሰረተ ልማት የማቅረብ ስራ ላይ ህዝቡ እንደያቅሙ እንዲያዋጣ የሚደረግበት አይነት ሁኔታ አለ ይሄ በወረዳዎች በብሎክ አደረጀቶች የሚመራ ነው በዛ ሂደት ውስጥ እንግዲህ ቅሬታ የሚያቀርብ አይኖርም ልንል አንችልም አቅሙም እያለው ኮንትሪቢዩት ማድረግ የማይፈልግ ግለሰብ ሊኖር ይችላል በዛ ሂደት ውስጥ ደግሞ የተለያዩ ያልተገቡ ነገሮች ካሉ በቀጣይ በሚደርሰን ጥቆማ መሰረት አይተን የምናርመው እና የምናስተካክለው ነው የሚሆነው ለመሆኑ እንዲህ ያለው የብሎክ አደረጃጀት አመራሮች ውሳኔ ተገቢ ነው ወይ ሰዎችን እንዲህ አይነት ቀለም ቀቡ ለመቀባትም የተተመነላቸውን ክፈሉ ብሎ ማስገደድን በተመለከተ በህግ ከሰፈረው ሰዎች መብት አንጻር እንዴት ይታያል ስንል የህግ መምህርና ጠበቃ የሆኑትን አቶ መሳፍንት አላቸውን ጠይቀናቸዋል። ባለሙያው ጥያቄው የሰዎችን የሰብአዊና በንብረታቸው ላይ የመወሰን መብታቸውን የሚጋፋና ተገቢ ያልሆነ ነው ብለውታል። በተለይ እስከ ቀለም ድረስ መውረድ መንግስት ምን ያክል በሰዎች የኢኮኖሚ ነጻነት ላይ ጣልቃ እየገባ እንደሆነ፣ በንብረት ነጻነታቸው ላይ ጣልቃ እየገባ እንደሆነ የሚያሳይ ነው። አዋጡ ማለቱ ብቻ አይደለም፣ ይህን አይነት ቀለም ቀቦ ማለቱ በራሱ ምናልባት ከኮማንድ ኢኮኖሚ ከሚከፍል መንግስት የማይጠበቅ አይነት ጫና ነው። በጣም ነው ያጠበበው የንብረት መብታቸውን። በነገራችን ላይ አንድ ቤት ተከራይ እንኳን ተከራይን እንኳን አከራይ በዚህ መጠን አያስገድድም። ይህን ያህል ቀለም በዚህ ብራ ያስቀባ እንዲህ እንዲህ አይነቱ ላይ አያስገድድ ቤቴን እንዳትጎዳ ብቻ ነው የሚለው አለ። ህግም ላይ በግልጽ አለ። በዚህ በኩል አንደኛው የንብረት መብት ነፃነት ነው። አሁን ለምሳሌ ህገ መንግስታዊ ነው። አርባ አርባ አንድ አካባቢ ሰው የሚኖረው መብት በንብረቱ ላይ የሚኖራቸው መብቶች ይታወቃሉ። በንብረት ህጉም ቢሆን እንዲሁ ነው። በሌሎች የከተማ የቤቱን የሚመለከቱ ህጎችም ቢሆን መንግስትን የሚመለከቱት እና የማይመለከቱት ድርሻዎች አሉት። የሚያስተዳድራቸው ንብረቶች አሉት። እነሱ እንዳሻ ላደረግ ይችላል። ይሄ ግን የአከራይና ተከራይ ግንኙነት ሁሉ የማይደረግ ነው። የከተማ አስተዳደሩ ከቅርብ ጊዜ ወዲህ ጀምሬያለሁ በሚለው ስራ ከዚህ ቀደም የተዘበራረቀ መልክ የነበራትን አዲስ አበባ ወደ አንድ ወጥ ወደሆነ መልክ ለማምጣት ቤቶችና ህንጻዎች መቀባት ያለባቸው የቀለም አይነትና መሰል ጉዳዮችን የያዘ ስታንዳርድ ወይም ደረጃ አውጥተናል የሚሉት ስራ አስኪያጁ ከዚህ በኋላ የምንመራው በዚሁ ነው ብለውናል። እንደ ከተማ ያስቀመጥናቸው ስታንዳርዶች አሉ። እነዚህ ስታንዳርዶች እንዲሟሉ ማድረግ መቻል አለብን። ያንቺ ቀይ የኔ ግሬ ሊሆን አይችልም። ከዚህ በፊት እንደነበረው የተዘበራረቀ የከተማችን መልክ መኖር የለበትም በሚል የጀመርናቸው ስራዎች አሉ። ያን ከማድረግ አንጻር እንግዲህ አቅም ያለውም የሌለውም አለ። እንግዲህ አቅም የሌለው ብለን ኮምፕሮማይዝ የምናደርገው የለም። እንግዲህ አቅም ያለውም የሌለውም መስራት መቻል አለበት። ግን መስራት ያለበት በአቅሙ መጠን መሆን ያለበት በሚል የጀመርነው ነው ነገር አለ። የህግ ባለሙያው አቶ መሳፍንት በዚህ ሀሳብ አይስማሙም። መንግስት አንድን የቀለም አይነት ወስኖ ይህንን ቀለም ቀቦ የማለት የህግ መሰረት የለውም። ቢሆን እንኳን እንደ አንድ መስተዳደር ተፈጻሚ ማድረግ ያለበት በመንግስት በተያዙ ንብረቶች ላይ ብቻ እንደሆነም ያስረዳሉ። ብዙ ችግሩን መሰለሽ ፖለቲካ ወሳኝ ነው። ትልቅ ኢንፍራስትራክቸር ሁሉም ነገር ይጫነዋል። ህግም የፖለቲካ ሰለባ ነው። ይሄ ህገ ወጥ ነው፣ ፍጹም ህገ ወጥ ነው። አሁን አንድ ዳኛ ቢቀርብለት ይታወቃል። በብዙ የህግ ዝርዝሮች የተቀመጠ ነው። አንድ ሰው ቤቱ ላይ ያለው መብት ምንድን ነው? የተከራየ ሰው ራሱ ቤቱ ላይ ያለው መብት ምንድን ነው? ባለቤት አላልኩ፣ የተከራየ ሰው። ቀለም መምረጥ የተከራየ ሰው መብት ነው። እንዳልኩሽ፣ ይህን ያደረገው መንግስት ከያዛቸው እሱ ከያዛቸው ህዝብ ካስረከበው ንብረቶች ህንፃዎች ላይ ቢሆን መብቱ ነው፣ ያድርገው። ለጊዜው ልክ እኮ ላይሆን ይችላል። እሱ ቢሆን ግን ለጊዜው የፖለቲካ ፓወሮች ስለያዘ ያድርገው። በግለሰቦች ግን ይህን ቀለም ቀቡ ማለት አከራይ ራሱ አይችልም። በብዙ ህጎች፣ በጣም እንዲያው አንቀጽ ይሄ በዚህ ህግ ምናምን ምናምን አልልሽ፣ በብዙ ህጎች ያለ ወይም ጠቅላላን የኢኮኖሚም የመብትን የፕሮፐርቲ ነጻነት ስለሆነ መሰረታዊ ነጻነትም ስለሆነ የህግ ባለሙያና ጠበቃው አቶ መሳፍንት አላቸው የሰዎችን በንብረታቸው ላይ የመወሰን መብት የሚጋፋ የሚተመነው የገንዘብ መጠንም በኑሮ ጫና የደቀቀውን ነዋሪ ህልውናውን የሚፈታተን ነው በማለት መንግስት ውሳኔውን በድጋሚ እንዲያጤነው ጠይቀዋል። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽፈት ቤት ዋና ስራ አስኪያጁ ኢንጂነር ወንድሙ ሴታ በበኩላቸው ችግሮችን እያረምን እንቀጥላለን እንጂ ወደ ኋላ አንመለስም ባይ ናቸው።